ለመሄድ ያነሳሳኝ ነገር ጓደኞቼ እዛ ያሉትን በማየት ነው። እኔ አብዛኛው ብዙዎቹ ሄዶ እዛ ተቀይረዋል የብዙዎቹን ህይወት ቀይሯል ሳውዝ አፍሪካ እንደኛ አካባቢ። ያን በማየት ነው እኔ አሁን ለመሄድ የወጣሁት። እዛ ከሄድኩ በኋላ እንዳሰብኩት እና እንደፈለግኩት አላገኘሁም ነበር። ልክ ዛምቢያ እንደገባን ዛምቢያ ላይ ተያያዝን። የተፈረደብኝ አስራ አምስት አመት ከ ከስድስት ወር ነው። በፕሮቪዴንት ኢሚግራንት ስድስት ወር ያን ደግሞ ተስማምቴ በህገወጥ በመግባት በሚል ክስ ደግሞ አስራ አምስት አመት ነበር የተፈረደብኝ። ከዛ አስራ አምስት አመት ስድስት ፈረደብን። ግድ በቃ እንደሚጨርስ ተስፋ ቆረጥንና እዛ ደግሞ ከፍተኛ እስር ቤት አለ። እዛ ከችምቦ ከሌላም የሚበልጠው ዋና የሞት ፍርድ ትፈረደባቸው እድሜ ልክ እና አምሳ ስልሳ አመት የተፈረደባቸው ሰዎች ያሉበት ሁበት ቦታ ወሰደው። በጣም ከባድ ያ ማለት ደግሞ ሲኦል ብለው ጸሀዩ በል እዛ የሚተኛበት በል በል ትንሽዬ ነገር ይሰጣሉ። ከዛ አንተ ከፈለክ ኑሮ ከፈለክ ሞት ነው። ትላንት ያየውን ሰው ዛሬ ካላየህ ሞቷል ማለት ነው። በቃ ሁሌ እንጽፋለን፣ በየአመቱ በአዲስ አመት ሁሌ እንጽፋለን ሚረት እንዳረገን ከዛ ሀያ አስራ ስድስት ላይ ለፕሬዚዳንቱ ጻፍን፣ ምረት አደረገን። እሱ ከስድስት አመት በኋላ አሁን ሌላ ሰውን አትድ ብትል አንተ የአንቴን ቻንስ ሞክራል እንጂ የሚል ነው። አንድ መማራውን አታገኝም፣ ምክንያቱም ለአንቴ ስላልተሳካታታ ለእኔም አይሳካም ወይ የሚል ሰው ነው ያለው።